ስለ ልጄ አሟሟት ጉዳይ ድምፃዊ አንዷለም ጎሳን ብጠይቅ ደስ ይለኛል፣ የቀነኒ አዱኛ አባት ተናገሩ። አባቷ አቶ አዱኛ ዋቆ ልጃቸው መልካም ባህሪ እንደነበራት ገልጸው እኛ ምንም አንፈልግም የምንፈልገው ፖሊስ ፍትህ እንዲሰጠን ብቻ ነው ብለዋል። ሞዴልና የማስታወቂያ ባለሙያ የሆነችው ቀነኒ ከምትኖርበት አፓርታማ አምስተኛ ፎቅ ላይ ወድቃ ሕይወቷ ማለፉን ፖሊስ መግለጹ ይታወሳል። ባህር ነዋሪ የሆኑት አባቷ የልጃቸውን ህልፈተ ሕይወት እንዴት እንደሰሙ ሲናገሩ ስልክ ደውለው ከፎቅ ላይ መውደቋን ነገሩን። ሴት ልጅ ከፎቅ ላይ ልትወርቅ አትችልም። በተለይ ጨዋ የሆነች ለለውጥ የምትለፋ ራሷና ቤተሰቧን ለመቀየር የምትጥር ነበረች፣ ብለዋል ጨምሮም፣ ስለ ነገ የምታስብ ነበረች። ስለዚህም እንደዚህ አይነት ነገር አታደርግም። ሌላ ሰው ካልጣላትና ካልገፋት በስተቀር እሷ ይህንን ልታደርግ አትችልም ሲሉ ገልጿል። አቶ አዱኛ በመግለጫቸው ልጃቸው ግልጽ ሴት እንደነበረች አስረድቷል። ማለት የምትፈልገውን የምትናገር ምንም የምትደብቀው ነገር የሌላት ናት ያሉት አባትየው ትላንት በቅድስት ስላሴ ካቴድራል ከተከናወነ የቀብር ስነ ስራቷ ላይ ለመገኘት ችለው ነበር። ፖሊስ እስካሁን ስለ ልጃቸው ጉዳይ ጠርቶ እንዳላናገራቸው የጠቀሱት አቶ አዱኛ እሳቸው ግን ድምፃዊ አንዱ ዓለም ጎሳን አግኝተው በወቅቱ ስለተፈጠረው ጉዳይ ማናገር እንደሚፈልጉ አስረድተዋል። ሌላው በበርካቶች መነጋገሪያ የሆነው ጉዳይ በቀነኒና በአንዱ ዓለም መካከል ያለው ግንኙነት የሚመለከት ነው። የድምፃዊ ማናጀር ሌሊሴንድሪስ ቀለበት ማሰራቸውንና በቅርቡን ጋብቻቸውን ለመፈጸም ማሰባቸውን መግለጹ ይወሳል። የአዲስ አበባ ፖሊስ ባወጣው መግለጫ ደግሞ ቀነኒ የድምፃዊ አንዱ ዓለም ሚስት በሚል መግለጹን አይዘነጋም። አቶ አዱኛ ግን የሚሉት ሌላ ነው። እኔ እስከማውቀው ድረስ አንዱ ዓለምና ቀነኒ ጥሩ ግንኙነት አላቸው ያሉት አባቷ ወደ ሁለት ዓመት ለሚሆን ጊዜ አብሮ መቆየታቸውን ገልጸዋል። በዚህ ጊዜ ውስጥ ግን በእጮኝነት ማሳለፋቸውን እንደሚያውቁ አስረድቷል። ሲናገሩም ቀለበት አስረዋል የሚባለውን እኔ አላውቅም፣ እኛ ጋር እስካልመጡ ድረስ ቢያስሩም ተቀባይነት አንሰጠውም፣ ምክንያቱም እኛ ጋር ሽማግሌ አልተላከም ብለዋል። ጨዋ መሆኗን ጠቅሰውም ለቤተሰቦቿና ለዘመዶቿ ክብር ያላት ልጅ እንደነበረችም ጭምር መግለጻቸውን ቢቢሲ አፋን ኦሮሞ ካቀረበው ዘገባ ተመልክተናል። የቀድሞ የሐዋሳ ከተማ ከንቲባ 13 ዓመት ጽኑ ስራት ተፈረደባቸው። የሐዋሳ ከተማ ከፍተኛ ፍርድ ቤት ባሳለፍነው ሳምንት በሁለት ክሶች ጥፋተኛ የተባሉት የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋይ ቶኬ ላይ የ13 ዓመት ጽኑ ስራትና 21 ሺህ ብር የገንዘብ ቅጣት ፍርድ ማስተላለፉን የቲክቫ ኢትዮጵያ ሐዋሳ ቤተሰብ አባል መረጃውን አድርሶናል። ፍርድ ቤቱ የቀድሞ ከንቲባ ካቀረቡት ስምንት የቅጣት ማቅለያዎች አራቱን በመቀበልና አራቱን ውድቅ በማድረግ ነው የ13 ዓመት ጽኑ ስራት የፈረደባቸው በዚሁ ክስ ተከሳሽ የነበሩት የቀድሞ የሐዋሳ ከተማ ልማትና ኮንስትራክሽን መምሪያ ምክትል ኃላፊ አቶ ታሪኩ ታመነ በአስር ዓመት ጽኑ እስራትና 41 ሺህ ብር አቶ ታፈሰ ቱናሻ በስምንት ዓመት ከአምስት ወር ጽኑ እስራትና 51 ሺህ ብር እንዲሁም አቶ ሰይፉ ሌሊሴ የተባሉ ግለሰብ እንደዚሁ በስምንት ዓመት ከአምስት ወር እና 76 ሺህ ብር የገንዘብ ቅጣት ፍርድ ተላልፎባቸዋል።